ከዛ ኤግዛይትመንት ውስጥ ነኝ። መጥቶ ብቻ እግሬ ጋር ትንሽ ሞቅ ሲለኝ ሳየው ጫማ እየቀረጠነው እኔ ጋ ደርስ ግማሽ ሜት ላይ ሙላ የአርአያ ሰው ሽልማት ተሸላሚ ነው እርሶ እና እዚያ ቦታ ላይ ሲገኙ በአፋር ባህላዊ ልብስ ነው የተገኙት። በቃ አሁን መታሉ እኮ አዲስ አበባ ያልመጣ መሰለ፣ እንደ ጫካ ያለ መሰለ። ከሌሎች ተለይቶ መመረጥ በራሱ ከዛ ላይ ለመጉደል ደግሞ ጥረት ይኖራል አይደል? ይሙሻሉ አክቹዋሊ እየተደበቁ ነበር። ይሄን ሁሉ ሀብት ይዛችሁ እስከዛሬ ምን ትሰራላችሁ? ቁጣ ጀመረ። ይሄንን ነው የምንሰራው አለ። ከመሬት በታች ሙያ ውስጥ ያለ ሰው ደግሞ በዛው በተሰማራበት ሙያ በርትቶ ማለፍ ነው ያለበት፣ የሚል ሀሳብ ያነሳል። በተለይ ግን በአቋራጭ መክበር የምትለው ሀሳብ በብዙ ደጋግሞ ስለሚያነሱ በቃ አወቅሽብኝ ማለት እሷን ማስተዳደር አይደል ኩባንያዎች ያስተዳድራል። እንደዚህ የፊልድ ሰራተኛ ነው የወርቅ የማዕድን ሰራተኛ ነው የአራት ሺህ ጌታ